አቡነ ጎርጎሮስና እነ አቡነ መልከ ጼዴቅን ስላፈራው ስለ ዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም ምን ያህል ታውቃላችሁ? ዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም በምስራቅ ሸዋ ሀገረ ስብከት ከዝዋይ ከተማ አምስት ኪሎ ሜትር ርቀት ላይ ከዝዋይ ሐይቅ ዳር የሚገኝ ገዳም ሲሆን ቦታው መጀመሪያ የወታደሮች በ1958 ዓ ም ለቤተ ክርስቲያን ተሰጥቶ ከዓለም አብያተ ክርስቲያናት በተገኘ ድጋፍ በ1959 ዓ ም በብፁዕ ወቅዱስ አቡነ ቴዎፍሎስ ፍቃድ የካህናት ማሰልጠኛ ተቋቋመበት። ከዛም በ1966 ዓ ም በነበረው መንግሥት ማሰልጠኝነቱ ተቋርጦ የእድገት በኅብረት ዘመቻ ማዕከል ተደረገ። ቦታው በገዳም ሥርዓት መተዳደር የጀመረው በ1974 ዓ ም የሸዋ ሀገረ ስብከት ሊቀጳጳስ በነበሩት በብፁዕ አቡነ ጎርጎሪዎስ ደገኛው አባት ብፁዕ አቡነ ጎርጎሪዎስ በቅርቡ ስማቸው አባ ተጠምቀ በ1973 ዓ.ም ነበር። ተዋልባ ገዳም በምናኔ ከሚኖሩበት ሳሉ ከገዳማውያኑ የቀረበላቸው የአበመኔት ወይም አስተዳዳሪነት ሹመት ታናሽ ነኝ ላገለግላችሁ እንጂ ልመራችሁ አይገባኝም በማለት አልቀበልም ይላል። በዚህም ካደጉበት ከዋልድባ ገዳም በቀጥታ ተነስተው ወደ ዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳምና የካህናት ማሰልጠኛ የመጡት ብዙነታቸው አባ ተጠምቀ ገና ወደ ዝዋይ የካህናት ማሰልጠኛ ሲመጡ ቦታው ለሰልጣኝ ካህናት እንኳን የማይሆን የጸሎት ቦታ ያልነበረና ከሰርክ ጸሎት ይደረግ የነበረው ውጪ ዛፍ ስር በመሆኑና ከተለያዩ ሀገረ ስብከት የመጡት ካህናት ወባ እየየነደፋቸው ይቸገሩ ስለነበረ በፍጥነት ትንሽ መቃኞ ቤተክርስቲያን መሰራት ስለነበረበት ከአንድ ከአዲስ አበባ ከመጣ ግንበኛ ጋር በመሆን መቃኞውን አንጸው በ1974 ዓ ም የገብርኤል ጽላት ወደ መቃኞ እንዲገባ አደረጉ። ከዛም በኋላ የካቲት 19 ቀን 1978 ዓ ም የቤተ ክርስቲያኑ ሥራ አልቆ በብፁ ወቅዱስ አቡነ ተክለ ሃይማኖት ፓትርያሪክ፣ ርዕሳነ ሊቃነ ጳጳሳት ዘኢትዮጵያ ተባርኩ እዳሴ ቤቱ ተከብሯል። በዚህ ወቅት በደርግ መንግስት ወስዶ የነበረውን የካህናት ማሰልጠኛም እንዲመለስ አድርጓል። ይህ ገዳም ከ1980 እስከ 1982 ዓ.ም ምረት የዩኒቨርሲቲ ተማሪዎችን የመንፈሳዊ ትምህርት ኮርስ በመስጠት በመላው ሀገሪቱና በዓለም አቀፍ ምዕመናን ዘንድ ከፍተኛ ተቀባይነትና ተደማጭነትን ያገኙ መምህራነ ወንጌልን ከማፍራቱም በላይ የቤተክርስቲያን መጋቢዎች የሆኑ አስር ያህል ሊቃነ ጳጳሳትን አስገኝ ተገኝቷል። ከነዚህም ውስጥ ከመምህራኑ መጋቢ ሐዲስ የኔታ ሸቶ አለማየሁ፣ መላከ ሰላም ቀሲስ ደጀኔሽ ፈራው፣ ዲያቆን ዳንኤል ክብረት ወዘተ የሚጠቀሱ ሲሆን ከሊቃነ ጳጳሳት ደግሞ አቡነ ጎርጎሪዮስ ሶስተኛ፣ አቡነ ኤልያስ፣ አቡነ ዲሚጥሮስ፣ አቡነ መልከጸዴቅ፣ አቡነ ይስሐቅና ሌሎችንም የውጭ አገር ዜጎችን ጭምር ትምህርቱን በመውሰድ ለቅስና ማረግ በቅተውበታል። ከዛም በኋላ በቅርቡ አዲስ ህንጻ ቤተ ክርስቲያን አልቆ ግንቦት 23 ቀን 2006 ዓ.ም ብፁዕ ወቅዱስ አቡነ ማቲያስ ቀዳማዊ ፓትርያርክ ርእሳነ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖትና ሌሎችም ብፁዓን አባቶች በተገኙበት ተመርቆ የቅዱስ ገብርኤል ጽላት ከነባሩ ቤተ ክርስቲያን ወደ አዲሱ ህንጻ ቤተ ክርስቲያን ገብቷል። በዚሁ ቀንም የብፁዕ አቡነ ጎርጎሪዮስ አጽም ቀደም ሲል ከነበረበት ቦታ ተነስቶ ወደ አዲሱ ካቴድራል በመግባት የብፁዕነታቸው የፍልሰተ ዐጽም በዓል ተከብሯል። እስኪ ስለ ዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም የምታውቁትን ኮመንት አድርጉልኝ። በነገራችን ላይ እነዚህን ታሪኮች ከነ ምንጮቻቸው በጽሑፍ በጽሁፍ ለማግኘት ባዮ ላይ ያለውን የቴሌግራም አካውንቴን እንድትቀላቀሉ ጋብዛለሁ። ይህ ታሪክም ለሌሎች ሰዎች እንዲደርስ ላይክ፣ ሼር፣ ኮፒ ሊንክ እንዲሁም ይህንን አካውንት ፎሎ ማድረግ እንዳይረሳ። ይመቻችሁ።